በመሃል ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንት ቤቶችን ከቴምር ሪል ስቴት ከ6 በላይ ኤምባሲዎችና ከ5 በላይ ኢንተርናሽናል ትምህርት ቤቶች ከልዩ የከተማ እይታ ጋር አጣጥሞ በያዘ መልኩ በሳር ቤት ከ7500 ብር ጀምሮ ለሽያጭ አቅርበናል። ከባለ ሁለት እስከ ባለ 3 መኝታ ቤቶችን በ20% ቅድመ ክፍያ ቤቶን የግሉ ያድርጉ። ቀሪውን በኢትዮጵያ ብር ያለምንም ወለድ ከ35% ልዩ ቅናሽ ጋር የሚከፍ የሚከፍሉበት ሁኔታም አመቻችተንሎታል ተንሎታል። ምን ይሄ ብቻ፣ በልዩ የኮሪደር ልማት ባሸበረቀው መንደራችን ከቤተ መንግሥት አቅራቢያ በአዋሬ ከባለ አንድ እስከ ባለ ሶስት መኝታ በተለያዩ የካሪ አማራጮችም ይዘንሎት ቀርበናል። ስለ ታማኝነታችን ከዚህ በፊት ገንብተን ያስረከብናቸው ሳይቶቻችን ምስክሮች ናቸው። ታዲያ ለተወሰኑ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ማሳሰቢያ፣ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙን ትችላላችሁ። ሚሊየነሩ ዲያስፖራ ተገደለ ወንድማችን ሚካኤል ይባላል የሚኖረው ካናዳ አገር ነው ይህ ወንድማችን በዛ ሰዓት ላይ ገንዘቡን ብቻ አይደለም ለእኛ የሰጠን መነቃቃትንም ጭምር ነው የሰጠን ይህ ወንድም አንዲት ቃል አልተነፈሰም እነማናችሁ አላ ተመልከቱ እነማናችሁ አላ የት ነው ያላችሁት ምርድናችሁ ለመሆኑ ማንን አውቃለሁ ገንዘቤን ሰጥቼ ላምን የምችለው ብሎ የጠየቀው አንዲት ነገር አልነበረም። በካናዳ ቶሮንቶ የዲያስፖራውን ማህበረሰብ እጅግ ያስደነገጠ አንድ መርዶ ተሰምቷል። ምክንያቱ ደግሞ በለጋስነቱ የሚታወቀው ሚካኤል አጽባሃ ገብሩ በድንገት መገደሉ ነው። ሚካኤል ከመገደሉ በፊት ይሰራ ከነበረበት ተቋም ተቀንሶ ሁኔታዎች በጨለሙበት ሰዓት ሕይወቱን 360 ዲግሪ የሚቀይር አጋጣሚ ተፈጠረ። ባልተጠበቀ ሁኔታ በአንድ ጀንበር ከድህነት ወደ ሀብት ማማ የሚያስወነጭፈውን ሲሳይ አገኘ። ይህ ድንገተኛ ሀብት ግን ሚካኤልን ወደ ቅንጦት ሕይወት ብቻ አልወሰደውም። ይልቁንም የተቸገሩትን እረዳለሁ የሚል በጎ ራዕይ አሰንቆ ወደ ተወለደባት ሀገር ኢትዮጵያ መለሰው። ቤተ ክርስቲያንን ከመገንባት አንስቶ የተቸገሩትን እስከ መርዳት የዘለቀው ደግነቱ ብዙዎችን አስደምሞ ነበር። ነገር ግን መልካም ምኞቱን አንግቦ አዲስ አበባ የገባው ሚካኤል ዕጣ ፈንታው የተለየና እጅግ አሳዛኝ ሆነ። እንደ አውሮፓያን አቆጣጠር ሴፕቴምበር 14 2019 ምሽት በደረሰበት ጥቃት ሕይወቱ አለፈ። ከቶሮንቶ የመጣው ሚሊዮነሩ ዲያስፖራ በገዛ ሀገሩ ሕይወቱ ባጭሩ ተቀጨ። ለመሆኑ በአዲስ አበባ ከተማ ሚካኤልን ለሞት የዳረገው ጥቃት እንዴትና እየተፈጸመ ግድያውን የፈጸሙት ግለሰቦች ውስጥ የተለየ ተልእኮ ነበራቸው ወይስ አጋጣሚ ነበር? ከግድያው በኋላ በማህበራዊ ሚዲያ ላይ የተፈጠረው ውዥንብርና እሱን ለማጥራት የተካሄደው ርቀት ምን ይመስላል? የዛሬው ዘጋቢ ፊልም ከቶሮንቶ ቅንጡ ሕይወት እስከ አዲስ አበባው የቀብር ስነ ስርዓት ድረስ የተጓዘውን ልብ የሚነካ ታሪክ ይዞላችሁ ይቀርባል። አብራችሁን ቆዩ። ወንድማችንን በቋሚነት የምናስብበት ሁኔታ በወንድማችን ስም ሰይመን እዚህ ለማስታወሻ እዚህ ቤተክርስቲያን እድሜልን ማስታወሻ ሁሉ እንዲቀበጥ እናደርጋለን። መጽናናትን እንድመኛል። ታሪኩ የሚጀምረው በአዲስ አበባ የኢትዮጵያ ፖለቲካና ታሪክ ማጠንጠኛ በሆነው መሃል አራት ኪሎ ነው። እዚሁ አካባቢ የካቲት 16 ቀን 1969 ዓ.ም አንድ ወንድ ልጅ ይችን ዓለም ተቀላቀለ። ወላጆቹ አቶ አጽባሃ ገብሩና ወይዘሮ አረጋሽ ረዳ ልጃቸውን በተስፋት አቅፈው አይናይኑን ያዩታል ልጃቸው የህይወት መንገዱ ከ4 ኪሎ ተነስቶ ሰሜን አሜሪካ ድረስ እንደሚዘልቅ እዚያም በአንድ ጀንበር ህይወቱ ከድህነት ወደ ሚሊዮነርነት እንደሚቀየር በመጨረሻም እያለቀሰችን ምድር በተቀላቀለባት ከተማ እያለቀሱ እንደሚሸኙት የሚያውቁት ነገር አልነበረም። በኦርቶዶክስ ቤተክርስቲያን ስርዓተ ጥምቀት ሲያገኝ አርያ ስላሴ የሚል የክርስትና ስም ተሰጠው። ወላጆቹ ለትምህርት ቤት መጠሪያው ሚካኤል ብለው አወጡለት። ሚካኤል አጽባሃ ገብሩ የልጅነት ጊዜው እንደ ማንኛውም የአዲስ አበባ ልጅ ነበር። በአራት ኪሎ ከእኩዮቹ ጋር እየተጫወተ አቧራውን እያቦንን አደገ። ትምህርቱን የጀመረው በደጃዝማች በላይ ዘለቀ የመጀመሪያ ደረጃ ትምህርት ቤት ነበር። ከዚያም በታሪካዊውና በዘመኑ በትምህርት ጥራት ስሙ በገነነው በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ትምህርቱን ተከታተለ። በወቅቱ ሚካኤልን የሚያውቁ ሰዎች የተረጋጋ ታዛዥና ትሕትናን የተላበሰ ወጣት ነበር ሲሉ ያስታውሱታል። ይህ ባህሪው ለወደፊት ህይወቱ ትልቅ መሰረት የሚጥልለት ነበር። በዚያ ወቅት ኢትዮጵያ ውስጥ የነበረው የኑሮ ሁኔታ ለወጣቶች ተስፋን የሚሰጥ አልነበረም። ለብዙ ኢትዮጵያውያን ወጣቶች የተሻለ ኑሮ የመኖር ህልም ከሀገራቸው ውጭ ተሰንቋል። የሚካኤልም ተስፋ ከዚህ የተለየ አልነበረም። ሕይወቱን በተሻለ መንገድ ለማቅናት ወደ ውጭ ሀገር የሚሄድበትን መንገድ ማማተር ከጀመረ ሰነባብቷል። ሐሳቡ በ1995 ዓ ም ሰምሮለት ከእህቱና ከወንድሙ ጋር በመሆን አትላንቲክ ውቅያኖስን አቋርጦ ወደ ካናዳ ጉዞውን አቀና። ከብዙ ድካም በኋላ ተስፋውን ወደ ጣለባት ካናዳ ቶሮንቶ ከተማ ደረሰ። ቀዝቃዛዋና ሰፊዋ ካናዳ ለስደተኞች አዲስ ተስፋ ብሰጥም፣ ዳቦን በቀላሉ የሚሰጥ ሀገር ግን አይደለችም። ሚካኤል ይህንን እውነታ በፍጥነት መረዳት ችሎ ነበር። ረጃጅም የመስታወት ሕንፃዎችና ለመረዳት የሚያዳግተው የእንግሊዝኛ ዜ ሚካኤል የአዲሱ ህይወት ዳራ ሆነዋል። ከየትኛውም የዓለም ክፍል የመጡ ስደተኞች የወደፊት ህይወታቸውን ለመገንባት በሚሞክሩባት ስካርቦሮ ውስጥ? ሚካኤልም አንድ ብሎ ኑሮ ለማሸነፍ መፍጨርጨር ጀመረ። በካናዳ ለ16 ዓመታት ራሱን ለማስተዳደር ጠንክሮ በመስራት የኖረው ህይወት ቀላል አልነበረም። ለዓመታት በአንድ ትልቅ የመገጣጠሚያ ፋብሪካ ወይም አሴምብሊ ፕላንት ውስጥ በቀን ሰራተኝነት ተቀጠረ። ስራው ጉልበት የሚጠይቅ አድካሚና፣ ከምንም በላይ አሰልቺ ቢሆንም ሚካኤል ግን አንድ እንኳ ቅሬታ ሲያሰማ ጠንክሮ ይሰራ ነበር። በጓደኞቹ ዘንድ ሚኪ እየተባለ የሚጠራው ይሰው በፋብሪካው ውስጥም ሆነ በማህበረሰቡ ዘንድ የሚታወቀው በትህትናውና በጨዋነቱ ነው። ነገር ግን የአውሮፓውያኑ 2017 ለሚካኤል ፈታኝ ዓመት ሆኖ መጣ። የሰራበት የነበረው የመገጣጠሚያ ፋብሪካ የሰራተኛ ቅነሳ ሲያደርግ ሚካኤልም ስራ አልባ ሆኖ ራሱን አገኘው። በሰው ሀገር ያውም ውድ በሆነችው ቶሮንቶ ከተማ ያለቋሚ ገቢ ልተዳደር ብሎ ማሰብ የሚያስከትለው ስነ ልቦናዊና ኢኮኖሚያዊ ጫና ቀላል የሚባል አይደለም። የቤት ኪራይና ሌሎች የየዕለት ወጪዎቹን መሸፈን ዳገት ሆነበት። በዚህ ሁኔታ እስከ መቼ እንደሚቀጥል ግራ የገባው ሚካኤል ወደ መንግሥት የድጋፍ ፕሮግራም ለመግባት ወሰነ። ልክ በዚህ የሕይወቱ ዝቅተኛ ምዕራፍ ላይ ሳለ ነበር በዚሁ ዓመት ሰኒዮር ላይ ያልታሰበ ሲሳይ ወደ ሕይወቱ ብቅ ያለው አንድ ቀን ቶሮንቶ ብለር ስትሬት በሚገኝ ጌትዌይ ሎቶ ወደተሰኘ ትንሽ ሱቅ ያመራል። የሄደውም ሎቶ ማክስ እና ሎታሪዮ የተባሉትን የሎተሪ ትኬቶች የያዙለትን እድል ለማስፈተሽ ነበር። የትኬት እድሉን ለመሞከር ያዘው እንጂ ሕይወቴን ይቀይራል የሚል ግምት በፍጹም አልነበረውም። ሚካኤል ትኬቱን በራሱ ለማረጋገጥ እጣው ምን እንደያዘለት ወደሚያሳውቀው ማሽን አስጠጋው። በስክሪኑ ላይ የመጣውን ምላሽ ግን በሚገባ ሊረዳው አልቻለም። ያሸነፈው 14 ዶላር ብቻ እንደሆነ ነበር ያሰበው የሱ ግምት ከሎቶ ማክስ 10 ዶላር እንዲሁም ከሌላኛው ከሎታሪው ተጨማሪ 4 ዶላር በአጠቃላይ የ14 ዶላር አሸናፊ እንደሆነ ነበር። 14 ዶላርም ቢሆን ይጠቅማል ብሎ በማሰብ ትኬቱን ይዞ ወደ ሱቅ ሻጩ ሄደ። ሻጩ ትኬቱን ወደ ዋናው ማሽን ሲያስገባው ግን በዚያ ሱቅ ውስጥ ድንጋጤ ተፈጠረ። ማሽኑ በድንገት ስራውን አቁሞ ጸጥ አለ። ሻጩ ማሽኑን፣ ሚካኤል ደግሞ ሻጩን እየተመለከቱ ተፋጠጡ። በሎተሪ ዓለም ውስጥ ማሽኑ ስራውን የሚያቆመው በአንድና አንድ ምክንያት ብቻ ነው። ይኸውም የሽልማቱ መጠን በሱቁ አቅም ሊከፈል ከሚችለው በላይ ሲሆን ነው። ሻጩና ሚካኤል ሁኔታው ግራ አጋባቸው። ሚካኤል በወቅቱ ስለተሰማው ስሜት ሲናገር፣ መጀመሪያ ላይ ማሽኑ ሲበላሽ ምን እንደተፈጠረ አልገባኝም ነበር ብለዋል። ነገር ግን ከደቂቃዎች በኋላ እውነታው ሲገለጥ ሚካኤል ራሱን መቆጣጠር አቃተው። ያሸነፈው 14 ዶላር አልነበረም፣ 14 ሺህ ዶላርም አይደለም። እጁ ላይ የነበረው ወረቀት የ10 ሚሊዮን 713714 ዶላር ከ40 ሳንቲም ቼክ ነበር። አንድ ስራውን ያጣ ዲያስፖራ በአንድ ደቂቃ ውስጥ የብዙ ሚሊዮኖች ዶላር ባለቤት ሆነ ቢባል ትንግርት ነው። የአይነቱ የገንዘብ መጠን የሰውን አእምሮ ሊያናውጥ፣ ማንነትን ሊቀይር የሚችል ነው። ለአመታት በዝምታ ደከመኝ ሰለቸኝ ሳይል እየሰራ ስለ ነገ ሲጨነቅ የነበረው ሚካኤል በድንገት ሚሊየነር ሆነ። ይህ ታሪክ በፍጥነት በመላው ካናዳ ተሰራጨ። ዜናው እንደተሰማ የካናዳ መገናኛ ብዙሃን በሚካኤል ዙሪያ አንዣበቡ። የኦንታሪዮ ሎተሪና የጌሚንግ ኮርፖሬሽን ኦኤልጂ የአሸናፊውን ፎቶና ታሪኩን ይፋ አደረገ። ሚካኤል ግዙፉን ቼክ ይዞ በሚንቦገቦጉ ካሜራዎች ፊት ፈገግ ብሎ ፎቶ ተነሳ። ከፈገግታው ጀርባ የነበረው ዕቅድ ግን ከብዙዎች ግምት የራቀ ነው። ጋዜጠኞች በዚህ ሁሉ ገንዘብ ምን ልታደርግ አስበሃል ብለው ሲጠይቁት የሚካኤል መልስ አጭርና ጠንካራ ነበር። ሎተሪ ቢደርሰኝ የተቸገሩ ሰዎችን እረዳለሁ ብዬ ሁሌም ለራሴ እናገር ነበር አላቸው። ይህ ንግግር እንዲሁ ለአፎ ለምታ የተባለ አልነበረም። ሚካኤል ቀድሞውንም ቢሆን ከድህነት ጋር ታግሎ ያደገ፣ የችግርን መራራነት የቀመሰ ሰው ነው። የቅርብ ጓደኛው ኤቨርተን ጎርደን ከድሉ በኋላ በነበሩት ቀናት ሁኔታው ምን ያህል ሚካኤል አእምሮ ላይ ጫና አሳድሮበት እንደነበር ያስታውሳል። በወቅቱ ሚካኤል ስለነበረበት ስሜት ሲገልጽ መጀመሪያ ላይ ሚኪ በጣም ተጨንቆ ነበር ብሏል። ሁሉም ሰው ገንዘብ እንዳለው ሲሰማ እርዳታ ፈልጎ እንደሚመጣበትና እምቢ ማለት እንደማይቻል ተናግሯል። ሚካኤል ሎተሪ ደረሰው የሚለው ወሬ እንዳይሰራጭ ለመቆጣጠር ሞክሮ የነበረ ቢሆንም ሳይሳካለት ቀርቷል ይላል ኤቨርተን። ሚካኤል ወደፊት ሊጓዝባቸው ያሰባቸው የግል ህልሞቹ ቀለል ያሉ ነበሩ። በመጀመሪያ ያቀደው ለራሱ ቤት መግዛትና በሕይወት ዘመኑ ሲመኙ የነበረውን የጃማይካ ጉዞ ማድረግ ነበር። ከሁሉም አስቀድሞ ግን ልብ ወደ ኢትዮጵያ ተሳበ። አገሩ ላይ ህሊናው አድርጎ የሚለውን የሰብአዊነት ተግባር ለማሳካት ሞከረ። የሥራ መባረር ካስከተለበት የኢኮኖሚና የሥነ ልቦና አቆሶቶ አሁን ላይ አቅም አግኝቷል። ይህ አቅም ግን ለእሱ የቅንጦት ሕይወት ለመምራት ወይም ውድ መኪና ለመግዛት እንዲያቅድ አላደረገውም። ገንዘቡን ያየው ሰዎችን ለመርዳት እንደ መሣሪያ ይሆነኛል ብሎ ነበር። የአክስቱ ልጅ ሶስና ሰፉ ብዙ እቅድ ነበረው፣ ዋናው እቅዱ ግን ወደ አገሩ ተመልሶ ወገኖችን መርዳት ነበር ስትል ተናግራለች። ሚካኤል ህልሙን ሁሉውን የሚያደርግለትን በሚሊዮን የሚቆጠር ገንዘብ በባንክ አካውንቱ ገቢ ሲደረግለት ህይወቱ ሙሉ በሙሉ ተቀየረ። ከፋብሪካ ሰራተኛነት ወደ ለጋሽነት ተሸጋገረ። ነገር ግን ይህ ዕድል ከደስታ ጀርባ እጅግ አስፈሪ አደጋን ይዞ እየመጣ እንደሆነ በወቅቱ ማንም አልገመተም ነበር። የሚካኤል ጉዞ ከቶሮንቶ ወደ አዲስ አበባ ከዚያም ወደ ማይቀረው ዕጣ ፈንታ ሊያመራው ተዘጋጅቷል። ሚካኤል አጽባሃ ገብሩ የ10.7 ሚሊዮን ዶላር ቼኩን በእጁ ሲጨብጥ የተናገረው ቃል ለብዙዎች በወቅቱ ከስሜት የመነጨ ተራ ንግግር መስሎ ታይቶ ሊሆን ይችላል። የተቸገሩትን ረዳሉ የሚለው አባባል በድንገት ሀብት ያገኙ ሰዎች ለካሜራና በህዝብ ዘንድ ተወዳጅነትን ለማግኘት የሚጠቀሙበት የተለመደ ቋንቋ ነው። ነገር ግን ለሚካኤል የህይወት ቃል ኪዳን ነበር። ገንዘቡ ወደ ባንክ ሂሳቡ እንደገባ ሚካኤል ወደ ቅንጦት መኪና መሸጫዎች ወይም ወደ ውድ የቱሪስት መዝናኛዎች አሮጠም። ይልቁንም ልቡ በጊዜ ሂደት ወደ ተረሱ ቦታዎች አማተረ። በተሰነጠቁ ግድግዳዎችና ጣሪያዎች በሚያንጠባጥቡ ቦታዎች እርዳታ ለማግኘት ወደሚጸልዩ ቅዱሳን ሸፈተ። የሚካኤል ልግስናም ገና ከካናዳ ሳይወጣ ድንበር መሻገር ጀመረ። በእንግሊዝ ሀገር ለንደን ከተማ ለሚገኘው የደብረ ገነት ቅድስት ስላሴ ቤተ ክርስቲያን ያደረገው አስተዋጽኦ በብዙዎች ዘንድ ተጠቃሽ ነው ይህ ቤተ ክርስቲያን የራሱን ህንፃ ለመግዛት በእንቅስቃሴ ላይ በነበረበትና ምእመኑ የት እንገባለን ብለው በተጨነቁበት ወቅት ሚካኤል የደረሰላቸው እንደ መልአክ ነበር ይህ ቤተ ክርስቲያኑን የገንዘብ ማሰባሰብ ጥሪ እንደሰማ ምንም እንኳን በአካል በቦታው ባይገኝም የ50 ሺህ የእንግሊዝ ፓውንድ እርዳታ አደረገ ቤተክርስቲያኗ ሚካኤል ለሕንፃው ግዢ ገንዘብ እንዲያበድራት ብቻ ጠብቃ የነበረ ቢሆንም እሱ ግን በስጦታ መልክ ሰጥቷል። ይህ ገንዘብ ለቤተክርስቲያኑ ሕልውና ትልቅ ምሰሶ ሆነ። በጎ ሥራው ወደ አገር ቤትም ተሻግሯል። በኢትዮጵያ ሶማሌ ክልል ጅጅጋ ከተማ በወቅቱ በነበረው ግጭትና ቀውስ ምክንያት ተቃጥላ የነበረችውን የቅድስት አርሴማን ቤተክርስቲያን መልሶ ለመገንባት ሚካኤል ግንባር ቀደም ተሰላፊ ሆኖ ተገኝቷል። የተቃጠለውን የእግዚአብሔር ቤት መልሶ ለማቆም የነበረው ቅናት የሚደነቅ ነበር። ከዚህም በተጨማሪ በመናገሻ መድኃኔዓለም ቤተክርስቲያን የጣራ እድሳት ስራ ላይ እና ዝዋይ ቅዱስ ገብርኤል ቤተክርስቲያን ህንፃ ግንባታ ላይ እጁን ዘርግተዋል እነዚህ ተግባራት የሚካኤልን የገንዘብ አቅም ብቻ ሳይሆን በውስጡ የነበረውን ጥልቅ መንፈሳዊነትና ለወገን የመድረስ ፍላጎት የሚያሳዩ ነበሩ። እሱን በመልካም የቀረጸችውን ቅድስት ቤተ ክርስቲያን የሚያገለግልበትን መንገድ ነው። በሚያስደንቅ ሁኔታ ሚካኤል ሚሊየነር ከሆነ በኋላ እንኳን አኗኗሩን ለመለወጥ አልተጣደፈም። እንደውም ለራሱ የሚሆን ቤት በቶሮንቶ የገዛው በጣም ዘግቶ ነበር። አሳዛኝ ሁኔታ ይህንን አዲስ ቤት ገዝቶ ቁልፉን ቢረከብም በውስጡ ገብቶ ለመኖር እድል አለማግኘቱ ነው። የቤቱ ሙቀት ሳይሰማው በአዲሱ ሳሎን ውስጥ አረፍ ሳይል ልብ ወደ ትውልድ ሀገሩ ኢትዮጵያ ጉዞ አሰናዳ። እንደ አውሮፓያን አቆጣጠር ሴፕቴምበር 2019 ሚካኤል ሻንጣውን ጠቅልሎ ወደ አዲስ አበባ ለመብረር ተዘጋጀ። የጉዞው ዋና ዓላማ የተወለደበትንና ያደገበትን ሰፈር መጎብኘት፣ ከቤተሰቦቹ ጋር መገናኘትና የጀመራቸውን የበጎ አድራጎት ስራዎች መከታተል ነበር። ቤተሰቦቹ ራሱን ወደ ኋላ ቆይቶ ሌሎቹን ያስቀደመ ሰው ነበር ይላሉ። አዲስ አበባ ሲገባ በካዝናው በሚሊዮን የሚቆጠር ዶላር ቢኖርም በአካሄዱ ግን ያው የድሮው ትሁት ሚካኤል ነበር። ከጓደኞቹ ጋር ይገናኛል፣ ይጫወታል፣ ይስቃል። ሀብቱ የሳቅና ጫዋታውን ለዛ አልቀየረበትም። ቀናት እየሮጡ ሄዱና ሴፕቴምበር 14 2019 ቅዳሜ ምሽት ደረሰ። ሚካኤል ከጓደኛው ጋር አዲስ አበባ እምብርት በሆነችው ፒያሳ እየተጫወተ አምሽቶ ጥሩ ቆይታ እያሳለፈ ነበር። ፒያሳ በቀን ንግድና ግርግር የበዛ ባት ሰፈር ብትሆንም ምሽት ሲሆን ግን ከየትኛውም ሰፈር በተለየ የራሷ የሆነ ድባብ አላት። በተለይም በተለምዶ መሐመድ ሙዚቃ ቤት ተብሎ በሚጠራው አካባቢ የታሪክና የዘመናዊነት ድብልቅ ጎልቶ ይታያል። የመስከረም ወር አየር ደስ የሚል የዘመን መለወጫ ሰሞን ድባብ ያልጠፋበት ጊዜ ነበር። ሰዓቱ እየገፋ ሄዶ በኢትዮጵያ አቆጣጠር ከሌሊቱ ስድስት ሰዓት እኩለ ሌሊት ሆነ። ሚካኤልና ጓደኛው ጨዋታቸው አብቅቶ ወደ ማረፊያቸው ለመሄድ ጊዜው ደርሶ ነበር። ከፒያሳ ወደሚያርፉበት ቦታ የሚወስዳቸውን ታክሲ ለመጠበቅ መንገድ ዳር ቆሙ። መንገዱ ጭር ማለት ጀምሯል። አልፎ አልፎ ከሚያልፉ የመኪኖች የፊት መብራት ውጪ አካባቢው በከፊል ጨለማ ተውጦ ነበር። ሚካኤልና ጓደኛው አገር ሰላም ብለው ታክሲ ለመጠበቅ በቆሙበት ቀጽበት ያልጠበቁት ነገር ተከሰተ። ሶስት ወጣቶች እነ ሚካኤልን ሲጠጓቸው ተመለከቱ። የአዲስ አበባ ፖሊስ ኮሚሽን የምርመራ ሪፖርት በኋላ ላይ እንዳስረዳው የእነዚህ ሶስት ግለሰቦች ዓላማ ዘረፋ እንደነበር ግልጽ ነው። ላማቸው ህይወት መንጠቅ ሳይሆን ያገኙትን ንብረት በተለይም የሞባይል ስልክ መውሰድ ነበር። የሚሊዮኖች ዶላር ባለቤት የሆነው ሚካኤል ለአንዲት ስልክ ሲባል ጨለማን ተገን ካደረጉ ዘራፊዎች ጋር መጋፈጥ ግድ ሆነበት። ሁኔታው በፍጥነት ወደ ግጭት አልተቀየረም። መጀመሪያ የቃላት ምልልሶች ነበሩት። ቀስ በቀስ ዘራፊዎቹ የፈለጉትን ለመውሰድ ሲሞክሩ ነገሩ ወደ አካላዊ ግጭት አመራ። በሰከንዶች ውስጥ ያ የደስታ ምሽት ወደ አሳዛኝ እንደመፋሰስ ተለወጠ። ሦስቱ ዘራፊዎች በሚካኤል ላይ ከባድ ጉዳት አደረሱበት። ፖሊስ በግርድፋ አገላለጽ ንብረት ለመዝረፍ በማሰብ ጉዳት አድርሰውባቸው የሚካኤል ሕይወት እንዲያልፍ ሆኗል ሲል የገለጸው ይህ ቅጽበት እጅግ ልብ የሚሰብር ክስተት ነበር። ሚካኤል በደረሰበት ድብደባ በኮብልስቶ ንጣፍ ላይ ወደቀ። አብሮት የነበረው ጓደኛው በድንጋጤና በፍርሃት ደርቆ ሁኔታውን ከመመልከት ውጪ ምንም ማድረግ አልቻለም ነበር። ለአንድ ስልክ፣ ለአንድ ፍኝ ለማይሞላ ገንዘብ ሲባል የ የ107 ሚሊዮን ዶላር አሸናፊው፣ የቤተ ክርስቲያን አናጺ፣ የደሆች አባት ሊሆን ያቀደው ሚካኤል አጽብሃ ሕይወቱ በከንቱ አለፈ። የካናዳ ሎተሪ ከድህነት አወጥቶ ሚሊዮነር አድርጎት ነበር። የአዲስ አበባ የጎዳና ዘረፋ ግን ያን ሁሉ ሀብትና መልካምነት መና አስቀረው። ከጥቃቱ በኋላ ዘራፊዎች በጨለማው ተሰውረው ጠፉ። ምንም እንኳን ፖሊሶችና የአካባቢው ነዋሪዎች ሚካኤልን ለመርዳት ቢጣደፉም ነፍሱን ማትረፍ ግን አልቻሉም። ሚካኤል በፒያሳ ጎዳና ሕይወቱ ተቀጠፈ የሚለው ዜና በወጉ አልተሰራጭም ነበር። በዛ ሌሊት በአራዳ ጊዮርጊስና በፒያሳ አካባቢ የነበሩ ነዋሪዎች አንድ ሰው እንደ ሞተ ብቻ ነው የሰሙት። ነገር ግን የሞተው ሰው ማን እንደሆነ ምን አይነት ታላቅ የሕይወት ታሪክ እንደነበረውና ለሀገሩ ምን ያህል በጎ ራዕይ እንደሰነቀ ማንም አላወቀም። ጎህ ሲቀድ ግን እውነታው ተገለጠ። መላው አዲስ አበባና በቶሮንቶ የሚገኘው ዲያስፖራ በድንጋጤ ጮኸ። የሚካኤል ጉዞ እዚህ ላይ አበቃ ቢመስልም፣ ነገር ግን የታሪኩ ውዝግብ ገና መጀመሩ ነበር። ሴፕቴምበር 14ቱ የፒያሶ አሰቃቂ ግድያ ዜና አገሩን ሲያጥለቀልቀው ተያይዞ በህዝቡ ዘንድ ከፍተኛ ግራ መጋባት ተፈጠረ። መረጃዎች በብርሃን ፍጥነት በሚዛመቱበት በዚህ የማኅበራዊ ሚዲያ ዘመን እውነት ካሉባልታ ጋር ተቀላቅሎ የብዙዎች ልብ ተሰቀለ። በተለይም ሚካኤል ገብሩ ተገደለ የሚለው ዜና በስፋት ሲናፈስ በአዲስ አበባና በዲያስፖራው ማህበረሰብ ዘንድ ትልቅ መደናገር ተፈጥሮ ነበር። ለብዙዎች ሚካኤል ገብሩ የሚለው ስም በአዲስ አበባ ከተማ ታዋቂውን ዓለም አቀፍ የምግብ ድርጅት ቢዛሃት ወደ ሀገር በማስገባት የሚታወቀውን የቢዝነስ ሰው ያስታውሳቸዋል። የዲያስፖራ ጉዞ እና የስኬት ታሪክ የሚጋሩ ሁለት ሰዎች ስም ድንገት በመመሳሰሉ የከተማው ህዝብ የትኛው ሚካኤል እንደሞተ ሊያውቅ አልቻለም። ከስም መመሳሰል በዘለለ የፒዛት ባለቤቱ ሚካኤል ገብሩ በዶሮ ማቆያ ውስጥ ስትኖር ለነበረች አንዲት ወጣት ቤት ገንብቶና የትምህርት ቤት ክፍያዋን ሸፍኖ ከችግር እንዳወጣት መላው የከተማው ህዝብ በኢትዮጵያ ቴሌቪዥን ሲተላለፍ ተመልክቷል። ይህ የልግስና ታሪክ ህዝቡ ሁለቱ ሚካኤሎች እንዲምታታበት ምክንያት ሆኖ ነበረ። ሁለቱም ከውጭ ሀገር የመጡና ሁለቱም በስኬታቸው የሚታወቁ በመሆናቸው ህዝቡ የሞቶ ፒዛሃቱ ባለቤት እንደሆነ አድርጎ ማውራት ጀመረ። ይህ የተሳሳተ መረጃ ለፒዛሃቱ ባለቤትና ለቤተሰቦቹ ከፍተኛ ድንጋጤ ፈጥሮ ነበር። በመጨረሻም የኤፍኤም አዲስ 97.1 ጋዜጠኛ ዳግማዊ ታሪኩና ሌሎችም ባደረጉት ማጣራት ትክክለኛ ሟች እንዲለይ አድርገዋል። ራሱ የፒዛቱ ባለቤት እኔ አልሞትኩም በማለት በህይወት መኖሩን ሲያረጋግጥ የጥርጣሬው ጉም ተገፈፈ። የሞተው የ10 ሚሊዮን ዶላሩ የሎተሪ አሸናፊ ብዙዎችን በአባሹ ሚካኤል አጽፋ ገብሩ መሆኑ ተረጋገጠ። ይህ በእንዲህ እንዳለ የአዲስ አበባ ፖሊስ ኮሚሽን በወንጀሉ ላይ ፈጣን ምላሽ ለመስጠት እንቅስቃሴ ማድረግ ጀመረ። ወንጀሉ የተፈጸመበት አራዳ ክፍለ ከተማ ፒያሳ የንግድ ማዕከል እንደመሆኑ የፖሊስ ትኩረት ከፍተኛ ነበር። ኮሚሽኑ በኦፊሻላዊ ፌስቡክ ገጹ ባወጣው መግለጫ እንዳስታወቀው ምርመራው ሌት ተቀን ቀጥሎ ነበር። ፖሊሶች የተለያዩ የክትትል ዘዴዎችን መጠቀም ጀመሩ። የፖሊስ ሪፖርቱ ውጤት የሚደነቅ ግን ደግሞ ያልተጠበቀ ነበር። ከህብረተሰቡ በተገኘው ጥቆማና በፖሊስ ክትትል ወንጀሉ በተፈጸመ በ48 ሰዓታት ውስጥ ከተጠርጣሪዎቹ መካከል ሁለቱን በቁጥጥር ስር መዋል ተቻለ። ፖሊስ ወንጀሉን የፈጸሙት ሦስት ግለሰቦች ሲሆኑ ሁለቱ ሲያዙ አንደኛው ግን አምልጦ እንደነበር አስታውቋል። የምርመራው ውጤት የቤተሰቡን ጥርጣሬና የህዝቡን ግምት የሚፈትን ነበር። ሚካኤል የሎተሪ አሸናፊና ሚሊዮነር መሆኑ ስለሚታወቅ ብዙዎች ግድያው ታቅዶ የተፈጸመና ለትልቅ ገንዘብ ሲባል የተደረገ እንደሆነ ጠርጥረው ነበር። የፖሊስ መደምደሚያ ግን ከዚህ የራቀ ነው። ግድያው መደበኛ የዘረፋ ወንጀል ሆኖ እንዳገኘው አስታውቋል። እነዚያ ሶስት ወጣቶች ሚካኤል በባንክ ከካዝና ውስጥ ስላለው ሚሊዮን ዶላሮች የሚያውቁት ነገር የለም የፈለጉት በእጁ ያዘውን ሞባይል ስልክና በኪሱ የነበረውን ጥቂት ገንዘብ ብቻ ነበር። ዘራፊዎቹ እዚህ ግባ ለማይባል ጥቅም ሲባል የብዙዎችን ህይወት ለመቀየር ያቀደውን ደግ ልብ አቆሙት። ይህ እውነታ በቤተሰቡ ሐዘን ላይ ተጨማሪ ጸጸትና ህመም የሚጨምር ነበር። በቶሮንቶ የሚገኙ የሚካኤል ቤተሰቦች ዜናውን ሲሰሙ የደረሰባቸው ሐዘን አንዘፈዘፋቸው። የአክስቱ ልጅ ሶስና አሰፋ ለካናዳ መገናኛ ብዙሃን ሲቢሲ ስትናገር ድምጿ በሐዘን ይንቀጠቀጥ ነበር። እርግጠኝነት ምን እንደተፈጠረ አላውቅም ነገር ግን ሁሉም ሰው ማን እንደሆነ ያውቅ ነበር እሱ ብዙ ሳያገኝ ያደገ ልጅ ነው ስትል የልጅነት ታሪኩንና አጋጥመውን አሳዛኝ ፍጻሜ አነጻጽራለች ሌላው ልብ የሚነካው አጋጣሚ ደግሞ የሚካኤል የእህት ልጅ የሆነችው የ14 ዓመቷ ሀና ተገኝ ትዝታ ነው አና አጉቷን ለመጨረሻ ጊዜ ያየችው ወደ ኢትዮጵያ ሊሄድ ሻንጣውን ሲያዘጋጅ ነበር ልክ ከኢትዮጵያ እንደተመለስኩ ለአዲሱ የትምህርት ዓመት የሚሆንሽን እቃዎች አብረን እንገዛለን፣ አብረን ጊዜ እናሳልፋለን ብሎ ቃል ገብቶላት ነበር። ያቺ የ14 ዓመት ልጅ አጎቷን በጉጉት ስትጠብቅ የደረሳት ግን የሞቱ መርዶ ነበር። ያ ቃል ኪዳን እውነት ሆኖ አላገኘሁትም ስትል እያነባች ተናግራለች። አጎቷን መሞት ከሰማችበት ላይ ጀምሮ ትምህርት ቤት መሄዷን አቁማ እንደነበርም በወቅቱ ተገልጿል። ሚካኤል በቶሮንቶ የገዛውና ገብቶ ያልኖረበት አዲሱ ቤትም ባለቤቱን አጥቶ ወና ቀረ። ሚካኤል አጽባ ገብሩ የቀብር ስነ ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መሰረት በታላቅ ክብር የሀገር መሪዎችና ታላላቅ ሰዎች በሚያርፉበት አዲስ አበባ በሚገኘው ቅድስት ስላሴ ካቴድራል ተፈጸመ። ሚካኤል ምንም እንኳን የፖለቲካ መሪ ወይም ጀነራል ባይሆንም በሰራው በጎ ስራና ባሳየው ልግስና የክብር ይገባው ነበር። ከቀብሩ በኋላ እንደ አውሮፓያን አቆጣጠር ኦክቶበር 27 2019 በእንግሊዝ ሀገር ለንደን ከተማ በሚገኘው ሚካኤል ቀድሞ ለቤተ ክርስቲያን ህንፃ ግዢ የገንዘብ ስጦታ ባበረከተበት ደብረ ገነት ቅድስት ስላሴ ቤተ ክርስቲያን ልዩ የአርባ ቀን መታሰቢያ ተዘጋጀለት። በዚህ መርሃ ግብር ላይ የተነበበው የህይወት ታሪኩና የተደረጉት ንግግሮች የሚካኤልን እውነተኛ ማንነት ቁልጭ አድርገው አሳይተዋል። በመታሰቢያው ላይ ሚካኤል አርያ ስላሴ በተባለው የክርስትና ስሙ እየተጠራ ምስጋና ቀረበለት። ሰባኪው በስብከታቸው ወቅት የሚካኤልን ታሪክ ከመጽሐፍ ቅዱስ ሞኝ ባለጸጋ ታሪክ ጋር በማነጻጸር ሚካኤል ግን ብልህ ባለጸጋ እንደነበር መሰከሩ። ሰው የሚሞተው ህሊናውን ሸጦ የእሱ ያልሆነውን ማንነት ሲፈልግ ነው፣ ይህ ወንድማችን ግን እግዚአብሔር በሰጠው ጸጋና ሀብት በጎ ሰርቶ እንግዳ ተቀብሎበት መንፈሳዊ ሥራ ሰርቶበት ጻድቆ ወደማያልፈው ወደ ሰማያዊ ቤት ሄዷል ሲሉ ተናገሩ። በለንደኑ መታሰቢያ ላይ ሚካኤል እጁን የዘረጋባቸው ቦታዎች በዝርዝር ቀርበዋል። በተለይ ለቤተ ክርስቲያን እድሳትና ሕንፃ ግዢ ያደረገው አስተዋጽኦ ሲነገር የመመኗ አንጀት ተላወሰ። ይህን ሁሉ በጎ ነገር ሲያደርግ ሚካኤል ስሙ እንዲጠራ ወይም ካሜራ እንዲቀርጸው አልፈለገም ነበር። ማድረጉ እንዲታወቅለት ወይም በሰው ዘንድ እንዲታይለት የማይፈልግ ከሕሊናው ጋር ተነጋግሮ የኖረው እንድም ነበር ተብሎ ተመስክሮለታል። ቤተ ክርስቲያኗ ሚካኤል ሕይወቱ ሰኞ ዕለት ሊያልፍ እንደ ቅዳሜ ተደውሎለት ለቤተ ክርስቲያኗ ስላበረከተው ስጦታ ለማመስገንና ለመባረክ አቅዳ እንደነበር በመታሰቢያ ወቅት ተነግሯል። ምንም እንኳን የሚካኤል ህይወት በመሃል ፒያሳ በወንበዶች እጅ ቋጭ እንጂ የዘራው መልካም ዘር ከሀገሩ አልፎ በውጭ ፍሬ አፍርቷል። ነገር ግን ነፍሱ በምድረ ዓለም ፍትህን ስለማግኘቷ ምንም ማረጋገጫ የለም። አዲስ አበባ ፖሊስ ኮሚሽን ከተጠርጣሪዎቹ መካከል ሁለቱን በቁጥጥር ስራ ውሎ አንደኛውን ለመያዝ ክትትል እያደረገ መሆኑን ካሳወቀበት የመጨረሻ መግለጫ በኋላ በጉዳዩ ላይ በይፋ የተሰጠው ተጨማሪ ማብራሪያ የለም። ዓለም አቀፍና ሀገር አቀፍ ሚዲያዎችም ስለ ሚካኤል ገዳዮች የፍርድ ሂደትና የመጨረሻ ቅጣት መረጃ አላወጡም። የሁለቱ ተጠርጣሪዎች የፍርድ ውሳኔ ምን እንደሆነ እንዲሁም ያ አመለጥ የተባለው ሶስተኛ ግለሰብ ተያዘ ወይስ አልተያዘም የሚለው ጥያቄ እስካሁን ድረስ ምላሽ አላገኘም። የሚካኤል ታሪክ ማጠቃለያ ጓደኛው ኤቨርተን ጎርደን በተናገረው ቃል ሊቋጭ ይችላል። አንዳንድ ሰዎች ገንዘብ ሲያገኙ ይቀየራሉ፣ ባህሪያቸው ይለወጣል። ሚኪ ግን አልተቀየረም ይላል ኤቨርተን። ሚካኤል አጽባሃ ገብሩ ከፋብሪካ ሰራተኝነት ወደ ሚሊዮነርነት በድንገት የተሸጋገረ ነገር ግን ገንዘቡን ለራሱ ምቾት ሳይሆን ለሌሎችን በማበሻነት የተጠቀመ በዘመናችን ከስንት አንድ የሚገኝ አይነት ሰው ነበር። ሕይወቱ በአጭርና በአሳዛኝ ሁኔታ ቢቀጭም የሠራው መልካም ሥራ ግን ከኢትዮጵያ አልፎ በለንደን ከተማና በብዙዎች ልብ ውስጥ እንደ ሻማ በርቶ ይኖራል። የሚካኤል አጽባሃ ገብሩ አሳዛኝ ፍጻሜ በዓለም አቀፍ ደረጃ ሪተርን ሪስክ ወይም የተመላሾች አደጋ እየተባለ የሚጠራውና በሳይንሳዊ ጥናት የተደገፈው ሰፊ ችግር አንዱ ማሳያ ነው። ይህም ከሀገራቸው ኑሮ ለማሸነፍ ተሰደው ረጅም ዓመታት የቆዩ ዲያስፖራዎች ሕይወታቸውን ለውጠውና ሀብት አፍርተው ወደ ቀድሞ የትውልድ መንደራቸው ሲመለሱ የሚያጋጥማቸው አደጋ ነው። እንደ አውሮፓውያን አቆጣጠር በ2025 ጆሴፍ ዳንኤል የተባለ ተመራማሪ ወይም ጊቪንግ ባክ ቢከም ዳንጀርስ በሚል ርዕስ ያሳተመው ጥናት ይህንን ጉዳይ በጥልቀት ተንትኖ ያስቀምጣል። ጥናቱ የሚያተኩረው በሌላ ቦታ ሀብት አፍርተው ወደ ትውልድ መንደራቸው በሚመለሱ ሰዎች ላይ ነው። ተመራማሪው ጆሴፍ ሀብትን ይዞ ወደ ድሮ ሰፈር ወይም ሀገር መመለስ ለሞት የሚዳርግ አደጋ እንደሚያስከትል ለማስረዳት በዓለም ላይ የተከሰቱ ሶስት ታዋቂና ልብ የሚነኩ ታሪኮችን እንደ ማሳያ ያቀርባል። የመጀመሪያው ታሪክ የዓለምን ትኩረት የሳበው የንብሲ አስል ጉዳይ ነው። ንብሲ በሎስ አንጀለስ ክሬንሾ ሰፈር ያደገ ታዋቂ ሂፕሆፕ ሙዚቀኛ ነበር። ስኬታማ ከሆነ በኋላ ራሱን ከሰፈሩ በማራቅ ፈንታ እዚያው ተመልሶ ኢንቨስት ማድረግን መረጠ። የራሱን ማህበረሰብ ለማሳደግ በሰፈሩ መሃል የንግድ ተቋም ከፍቷል። ነገር ግን ጥናቱን እንደሚያብራራው ኒፕሲ ታዋቂና ሀብታም ሆኖ ሳለ ተራና ተጋላጭ በሆነ ቦታ መገኘቱ ለጥቃት ዳርጎታል። በመጨረሻም ለህዝቡ መገልገያነት በከፈተው የራሱ ደጃፍ ላይ በጠራራ ፀሐይ ተገደለ። ሁለተኛው የጥናቱ ማሳያ ቻርሊና ጌል አንደርሰን የተባሉ ጡረተኞች ታሪክ ነው። እነዚህ ባልና ሚስት ለብዙ ዓመታት በውጭ አገር ለፍተው የልፋት ፍሬያቸውን ይዘው በደስታ ለመጦር ወደ ትውልድ ሀገራቸው ጃማይካ ተመለሱ። የሠሩት አዲስ ቤትና የያዙት ንብረት በአካባቢው ወንጀለኞች ትኩረት ውስጥ እንዲገቡ ከማድረጉም በላይ አይናቸው በቅናት ደም ለበሰ። በገዛ ሀገራቸው በሰላም ለመኖር የመጡት እነዚህ ጡረተኞች ህልማቸው ሳይሳካ በገዛ ቤታቸው ውስጥ በጭካኔ ተገለው ተገኝተዋል። ሶስተኛው ማሳያ ደግሞ አብዱላሂ አላንሹር የተባለ ሶማሊያ አሜሪካዊ ኢንጂነር ነው። አብዱላሂ በውጭ ሀገር ያገኘውን እውቀት ተጠቅሞ የሞቃዲሾን መልሶ ግንባታ ላይ የበኩሉን ለመወጣት ወደ ሀገሩ ተመለሰ። ነገር ግን የእሱ መታየትና ከተቋማት ጋር መስራት ለፖለቲካዊና ስትራቴጂካዊ ጥቃት ኢላማ አደረገው። እሱም ሀገሩን በመገንባት ሂደት ላይ ሳለ ህይወቱ አለፈ። የጆሴፍ ጥናት እነዚህን ታሪኮች መነሻ በማድረግ አንድ የጋራ መደምደሚያ ላይ ይደርሳል። ችግሩ ያለው የተመላሾቹ ደግነት ላይ ሳይሆን ያንን ሀብትና ደግነት ለወንጀል ምቹ በሆነ አካባቢና ተጋላጭ በሆነ መንገድ ማሳየታቸው ላይ ነው። ሀብታም መሆን አንድ ነገር ነው። ያንን ሀብት ይዞ ጥበቃ በሌለበት ቦታ መንቀሳቀስ ግን ለወንጀለኞች ኑ ውሰዱት ብሎ እንደ መጋበዝ ይቆጠራል ይላል። የሚካኤል አጽባሃ ገብሩ ታሪክ ከኒፒሲያስል ከአንደርሰን ቤተሰቦችና ከአብዱላህ አንሹር ታሪክ ጋር በተወሰነ መልኩ ተዛምዷል። ሚካኤልም ልክ እንደነሱ በሎተሪ ያገኘውን ሀብት ይዞ ያለበቂ ጥንቃቄ በፒያሳ ጎዳናዎች ላይ ተጋላጭ ሆኖ በመገኘቱ የዚህ ዓለም አቀፍ ችግር ማሳያ በሆነው ሪተርን ሪስክ ሰለባ ሆኗል። ሳይንሱም ሆነ ታሪክ የሚነግረን አንድ እውነት ቢኖር በጎ ዓላማና ቅንነት ብቻውን ከጥይትም ሆነ ከክፋት እንደማያድነን ነው።